መጀመሪያ በተለይ ጀመር መባቸው ሁለትና ሶስት አመታት አካባቢ ያው ከግንዛቤ እንዲሁም አገልግሎት ስባትም ላይ በጣም በርካታ ችግሮችን እንደሆኑ፣ ያው እሱንም ችግር ለመክረፍ ተደጋጋሚ የህዝብ ምግግሮችን እየፈጠረን መተን በዚህ ወቅት ላይ የተሻለ ካፋያ ስሆን አገልግሎት ደራሽ ከማድረግ አንጻር የተሻለ ውጤቶች የተመዘገቡ ያሉበት ሂደት እንዳለ በኛ ደረጃ ያው

የደረስንበት አንዱ ማህበረሰባችን ለጤናው የሚያደርገው ክትትል ምን ይመስላል፣ የሚለውን ጥያቄን የመለሰ እንደሆነ ያው በእኛ ደረጃ ማየት ተችሏል።